ምድር ከተገናኘ የሆነ ነገር ታበቅልና ታፈራ ዘንድ ስለሚያደርግ

በቅልና ታፈራ ዘንድ እንደሚያደርግ አይደል? ዘር እንደሚዘር እንጀራ እንደሚበላ እንደሚሰራ እንዲሁ ካፌው ጣቃ የምሻው ላይ የላኩትን ቢፈጽማ ቢት ሳይሰራ በከንቱ ወደ እኔ አይመለስም። ስለዚህ ቤት ሌላ ወደ አዋጅ ነው። አሜን አሜን። ልጆቻችሁ ላይ የምታውጁት አዋጅ ሆነ፣ አሜን። አጥቢያችሁ ላይ ህብረታችሁ ላይ የምታውጁት አዋጅ ሆነ፣ አሜን። ሀገራችሁ ላይ ባንዲራው ላይ የምታውጁት አዋጅ ሆነ፣ አሜን። እንሽላሊት ደካማ ፍጡር ነው። መኖሪያዋ ግን ቤተ መንግስት ነው። ምን ማለት ነው?

አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑ። ጭፍሮችም መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይቶ ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደም ደምና ውሃ ወጣ። ያየው መስክሯል። መስክሩ ያየው መስክሯል። መስክሩ ወንድሜ እያለ ያለው ቅድም ያልኩትን ልድገም። ሰንበት ከመግባቱ በፊት የማዘጋጀት ለፋሲካ ፕሮግራም ለመዘጋጀት ፕሮግራም ለመዘጋጀት ጉድጉድ ካለ ሰው ወደ ቀብር ምክንያቱም ፋሲካ ላይ ሲሪየስ ናቸው ከግብጽ የወጡበት ስለሆነ ያንን እያዘጋጁ ባሉበት ከመሆኑ በፊት መስቀል ላይ ያለች ሰዎች መገዳገል አለበት። የዛለታ ደም የሚጠጣው አጋንንት ኦልሬዲ ወስዷል። ደሙ አሁን አስቀሬን መቀበል አለበት። ወታደሮች ሄዱና ቼክ አርጓቸዋል። መቶ አለቃ ሻለቃ መሳለቃ ሄዱና ሶስቱም ላይ ላይ ያሉት ብያቸዋል። ሶስቱም ሰዎች ቸርች ውስጥ ለ በርባሉ መሀል ላይ ያለው በዚህም ያለውበ ሁሉም ምን ላይ ነው ያለው? ሁላችሁ ምን ላይ ላይ ናችሁ? መስቀል ላይ ናችሁ። መስቀል ላይ እንዳለ ነው ታ መስቀል ላይ ነው። አንደኛ ቆሮንቶስ ቁጥር 18 ላይ የመስቀሉ ምን ይላል? ቃል ኢየሱስ ግን አዋጅ ነጋሪዎች ነው እየሰበክን ነው እየተናገር በህይወት ስታ ተጻለ ድረስ መስቀሉ ላይ ነው ያለው። እኔ ግን ይወድ ቢኖር ራሱ ይካድ መስቀሉን ተሸክሞ ይከተለኝ። ማቴዎስ ወንጌል ምዕራፍ 10 ይዘን ነው ይሙ እያለ መስቀሉ ላይ ነው ያለው። ሶስታችንም መስቀሉ ላይ ነው ያለው። ወታደሮቹ መተው ግን ቼክ ያረጓቸው መስቀሉ ላይ ያሉት ሁለት ሙመዲዎች አልሞቱም። አምሶ ብዙ ጴንጤ መስቀል ላይ ነው ብለሽ። ለዚህ ነው የምንሟገተው፣ ለዚህ ነው የምንከራከረው፣ ለዚህ ነው የምንጣለው፣ ለዚህ ነው ጴንጤ ብሄርተኛ የሆነው። ለዚህ ነው ከጴንጤ አንዳንድ አንገት የሚያስደፉ ነገሮች የሚታዩ። ለዚህ ነው ጴንጤ በቁሳቁስ የሚፎክረው። ለዚህ ነው ጴንጤ ገንዘብ አፍንጫውን የሚደፍነው። በትዕቢት የሚናገሩ አሁንም የምናያቸው ነውሮቻችን መስቀል ላይ ሆነን ስላልሞትን ነው። እግዚአብሔር በመጨረሻው ዘመን አንድ ሰው ይፈልጋል። እንደ ኢየሱስ የሞተ አማኝ ይፈልጋል ለአለም የሚኖር አንድ ሰው ጌታ ይፈልጋል። ያ ሰው እኔን አርገ ይበሉና እንዲህ አይነት ሰዎች ናቸው። ታሪክ ብነይሩ ነገራቸው አለው። እንዲህ ካልሆነ በሁለቱም አይነት ወንበዴዎች አይነት መስቀል ላይ ሆነን ሳንሞት ካለን ሰባ ሚሊዮን አይደለም አሁን ሰላሳ አርባ ሚሊዮን አይደለም መቶ ሚሊየን ምንገባ፣ ምንም አንፈት፣ ከቁጥር ውስጥ ምንም አንፈት። የዚህ የዚህ በደረግ ዘመን የነበረው አምስት ሚሊዮን ይሻለኛል በእርግጥ ይሆኑ ሁል ጊዜ ቤተክርስቲያን ውስጥ ቅድስና ሲኖራት ውስጥ ህብረትና ሚመት ሲኖራት ውስጥ የሞቱ አማኞች ሲኖሩ ጦርነቱ ያለው ውጭ ነው። እኔ በጌታ በኢየሱስም እንደዚህ ከሚጸኙ ሰዎች መካከል ነ መንግሥት ከእኛ ጋር ተስማምቶ መድረኩን አደባባይን ሁሉ ነገር ሰጥቶ ውስጣችን የሚረክስ ከምንሆን ይልቅ መንግስት እኛ ላይ ከፍቶ ውስጣችን ሊጠራ ይሻለኛል። የደርግ ዘመን ሳስብ አለቅሳለሁ። በተስፋ የጋቡሰ መር አዳሪት ሆጣ ነበ ሲሸል ፍሬዱባል

ለልጁ ልክ ዘጠኝ ሰዓት ላይ ጌታ መጣና ይህን መዝሙር ሰጠኛል። እምቢ አሻፈረኝ፣ ለምስሉ አልሰግድም፣ ለሰው እጅ ሥራ አልንበረከከ። የናቡከደነጾር የቁጣው ነገር ናቡ የማመልከው አምላኬ በርግጥ ያድነኛል። እምቢ